ኤፍራታ በያፌት በኩል ደም እንባ እያለቀሰች ትገኛለች። ናታን በዲያራ እናት በኩል ስራ ግንቶ ነበርና ያ ስራ ደግሞ ያፌትን መበቀያ ሆኖ አይተነዋል። ቢኒ ያፌት ያክስቱን ልጅ አቤልን እንቅ አድርጎ ምን አባክ እየሰራህ ነው? ምን እያደረክ ነው ያለኔ ፍቃድና ያለኔ ትእዛዝ ለምንድን ነው ያሰቃየኸው እያለ እሱንም አስፈራርቶት፣ ቢኒ ከታገተበት ቦታ ላይ አንስተው እገኒ በራፍ ላይ እንዲጥሉት የአፌትም ትእዛዝ አስተላለፈ። በአፌት ትእዛዝ መሰረት እነ ታሪኩ ቢኒን አንስተው ወደ ገኒ በራፍ ላይ ሲጥሉት ዳጊና ገኒ ደግሞ ሶፋ ላይ ተኝተው ነበርና በአጋጣሚ ዳግም ተነስቶ ቢኒዛ መሆኑን ሲያይ እያለቀሰ አጎቴ አጎቴ እያለ ተጠመጠመበት። ኤፍራታ ላያፌት የራት ግብዣ አድርጋ ሰርታ ሲመጣ ደግሞ እሱ የታባሽ ሄደሽ ነው ብሎ አንገቷን ሲጥስ ያረጋት እሷ ደግሞ በጣም ከፍቷታል። እሱ ቁጥጥርና በቃ ጨርሰኝ፣ አስወግደኝ፣ ግደለኝ፣ እናገላግለኝ መኖር ሰርችቶኛል እያለች እጁን አንገቷ ላይ አድርጋ መፋጠጥ ጀመረች። ፂ በቢኒ ፍቅር ጨልላ አልፈልግሽም ብሎ ቆጣ ብሎ ሲናገራት፣ እሷም ደግሞ እዮረጠች ወደ ቤት ሄዳ መጠጥ እየጠጣይ ሙዚቃ እየሰማች ራሷን ከሚባለው በላይ አጨናንቃ ጨልላ ቤዛ ደረሰችላት። እዛ አልጋ ላይ ስትጨፍር የእውነት ልትወርቅ ነው ብዬ ነበር እና ከወደቀች ደግሞ ማስታወሷን ደህና ደስ እያለን የማስታወሷ ጥበብ ተመልሶ ሊሄድ ነው እያልን ተጨናንቀን ነበር። እኔ በራሴ ጨንቆኝ ነበር እና በስተ መጨረሻ ቤዛ ደግሞ አረጋግታ እንቅልፍ እስከሚወስዳት ድረስ በቃ እንደ ህፃን ልጅ እያለቀሰች እንድናት እየወዘወዘች ጽዮን ከነበረች በስሜት ረስታ ወደ እንቅልፍ ላይ እንድትሸጋገር አድርጋታለች። ናታን ከእስከ ዛሬው በተለየ ሁኔታ ባለፈው ፓርት ላይ ኤፍራታን የምፈልገው ወንድ አንድ ነው ወንድሁን በቃ ስወርቅ የሚያድነኝ ስደክም የሚያነሳኝ እያለች ፎክራበት ነበር። አሁን ላይ የበፊቱ ናታን ልፍስፍስ ሳይሆን ጠንካራውና ጎበዙ ናታን ሆኖ እየተወነ ይገኛል። ሰላም ውድና እየተከበራችሁ የህያቤ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልን? እጅግ በጣም ተወዳጁና አስተማሪው የሐረግ ድራማ እንደቀጠለ ይገኛል። የሐርግ ድራማ ለት ይችላል። ውድ የቻናላችን ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱን። ፂውን በቢኒ ፍቅር በጣም ተጎርታ አይተን ነበር። እንዳጋጣሚ ሆኖ ገኒን ልታይ ወደ ቤት ስትሄድ ቢኒ እዛ ደም በደም ሆኖ ስታየው ቢንዬ ብላ ሮጣ ሂዳ እቅፍ ልታደረገው ስትል እሱም ደግሞ በጣም ሲጮህባት ደንግጣ ተመልሳ ሄደች። በስተ መጨረሻ ዳጊ መጣና አጎቴ ምን ሆነሃል? ምን ተፈጥሮ ነው እንደዚህ የጮህባት? እያለ እሱ ላይ መዛት ጀመረ። ከዛ አገኒ ደግሞ ሲያያትና ሲመለከታት እንቧ እየረገፈ አይኗ ፍጥጥ ብሎ አፏ ፈጽሞ መናገር አይችልም። በጣም ደነገጠና ቢኔ ደግሞ አይዞሽ ገንዬ አለሁ መጥቻለሁ እያለ ቢያናገራትም መልስ ልትሰጠው አልቻለችም። ገኒ የሆነችውን ነገር ዳጊ ሲነግረው ቢኒ ምን ነው ያቃተው? ያው ያንተን መሞትህን በስልክ ደውለው ሲነግሯት ወደቀች። ከዛ ብዙ ደንፈሰሳትና ሆስፒታል ይዥህ መድሃን ይሰተዋታል ሰጥተዋታል ብሎ አለው ማለት ነው። እንግዲህ ቢኒ በጣም ጸጸት ውስጥ ነው የገባው። እንዲሁም ደግሞ ጽዮንን አንቺ አስመሳይ አስመሳይ ነሽ፣ እንዴት ምን ልታደርግ እኔ ጋር ትመጫለሽ ብሎ የተናገራት ንግግር ልቧ ተሰብሯል ማለት ነው። ጀግና መሆን አለብሽ። ይሄን አለኝ ብለሽ መራቅ የለብሽም። ቢኒ እንደሚወድሽና እንደሚያፈቅርሽ ግልጽ ነው። ግን ከዛ ከአቤላ የነበረውን ፎቶ እንዲሁም ደግሞ ይሄ ቢኒ የሚባል ሰው እያስቸገረኝ ነው ብለሽ ስትነግሪው፣ እሱ ደግሞ ጅል ያንን ይዞ ስለተናገረው እውነት አድርጎ አስቦ ይሆናል ማለት ነው። ናታን ከዲያራ እናት ጋር ከተገናኘ በኋላ ባለፈው ፓርት ላይ ስራ እንዲቀጠር እና ስራው ተገኝቶልሃል ብላ ደውላለት ነበር። በደወለችለት መሰረት እየወረጠ ሲሄድ ደግሞ እዛ በቃ እስከ ዛሬ ሽክ ሽክ እያለ በቃ ጥሩ ጥሩ ልብሶች እየለበሰ ነበር። እና ወደ ዲያራ እናት ጋር ሲሄድ ግን ቸግሮታል እንዲባል። እሷም ደግሞ ሁሉንም እምነቴ ላንተ ሰጣለሁና ስራውን መቀጠል ትችላለህ ብላ ፋይል ሰብስባ ሰጠችው። በጣም ደስ አለውና ከዚያ ቦታ እውነት የዲያራ እናት በጣም ነው የማመሰግነው ካለሁበት ችግር ስላወጡኝ፣ እኔም ደግሞ እዚህ ምርር ሲለኝ ወደ ክፍለ ሀገር ሂጄ ስራውን ልሰራ ነበር እያለ አለ። እሱም ደግሞ ለማስመሰል እኔ የምለው የዲያራ እናት ስራው ግን ህገወጥ ነገር ነው እንዴ እያለ ጠየቀ። እንደ ምን ናሃል እኔ ሀሳቡን የሚቀያየር ሰው አልፈልግም፣ ቅድም የሆነው ቢሆን ስራ እሰራለሁ አላልክም እንዴ ብላ አለችው። እሱ ችግር የለውም ብሎ ተስማምቶ ወጣ። በስተ መጨረሻ ዲያራ ካለች ሰላም ልበላት ብሎ ሲጠይቃት፣ እናቲቱ ደግሞ አሁን ቀጥ ብለህ ውጣ እሷ አሁን መገናኘት የለባችሁም ብላ አለችው። እንግዲህ ናታን ከዲያራ እናት ጋር ቆይታውን በደስታ ካሳለፈ በኋላ የተሰጠውን ፋይል በአግባቡ ሰርቶ ሲመለስ፣ አሁንም የስራው ኃላፊነትና እሱ ላይ ተጣደበት ማለት ነው። በጣም ደስ አለው። ወደ ቤት ሲገባ ጽዮንንና ቤዛን እንዲሁም ደግሞ ሉሊትን አገኘ። ከዛ ሉሊት ደግሞ አ እያለች አለች አለባበሱ በጣም ገርሞት። ቤዛ ግን ናታን ምን ሆኖ ነው በየቀኑ እኮ የተለያየ አዳዲስ ነገር እያደረክ ነው ያለኸው፣ ደግሞ ይሄ ምን የሚሉት አለባበስ ነው ብላ አለችው። እሱም ደግሞ እንዴ ቤዚ ምን ሆነሻል? ቢኒ ጠፍቶ የለም እንዴ ያው እሱን እየፈለግኩኝ አይደለም ስለዚህ ማንነቴን ቀየር የሚያደርግ አለባበስ ፈልገው ነው ብሎ አለ ማለት ነው። ከዛ ቤዛም ደግሞ አለች። እውነት መስሏት ፂ ያለችበት ሁኔታ በጣም ስለደበራት በቃ እናንተ ተጫወቱ እኔ ወደ ፎቅ ልውጣ አለች። ናታንም በቃ ደህና ደሩ፣ እኔ መመለስ ስለማልችል የስራ ጉዳይ ስልክ አለና ወደ ፎቅ ቁጭ ብዬ ማውራት ፈልጋለሁ አለ። ቤዛ ደግሞ እንዴ ልጅቷ ጋር ለማውራት ነው እንዲህ አሁን በጊዜ የምትሄደው ለምን እኛ ጋር አትጫወትም? ብላለች። አይ ቤዛ፣ እኔ ልጅቷ ብቻም ሳይሆን ብዙ የስራ ስልክ እኮ የማዋራዋለ አላት። ናታንም ወደ ፈቅ ወጣ። ማንቀረ ሉሊትና ቤዛ ብቻ ቀሩ። ቤዛ በሀሳብ ጭብጥ በጣለች። ሉሊት ብድጋለች፣ ና ቤዝጌ፣ እኔ ያለ ሁሉሽ ታያቸው ሁሉም ጥርግ ይበሉ፣ ብላለች ቤዛ ደግሞ ዝም በይ አንቺ አቃጣሪ ምን ትመስላለች? አለች። ከዛ ቤዛ ደግሞ ብዙ ሀሳብና ጭንቀት ሲጠራቀምባት ጭብጥብጥ ብላ ማሰብ ጀመረች። ጽዮን ደግሞ መጠጧን ይዛ አልጋ ላይ እየጨፈረች እራሷ ያለችበትን ሁኔታ ሁሉ እረስታለች። በጩኸት ቤቱን አነጎደችው። ከዛ ቤዛ ስትደርስላት እንደዚህ ምን ሆነሽ ነው በቃ ረብሽ ንኮ ምናምን ብላ ጨዋችባ። ከዛ ጽዮን ደግሞ መቆጣጠር በማትችለው ሁኔታ እምቧን እያነባች እቤዛ ላይ ተኛችና፣ ቤዛም ደግሞ እያሻሸቻት እንቅልፍ እንዲወስዳት አደረገች። በሰ መጨረሻ የቤዛ ስልክ ተደወለና ፍቅረኛዋ እበር ላይ ነኝ ክፈች የኔ ቆንጆ ብሎ አላትና፣ ኦድ አዲሱ ፍቅረኛዋ እሷም ደግሞ ቀስ ብላ ጽዮንን አውረዳ ከእግሯ ላይ በር ልትከፍት ሄደች። ናታን በስተ መጨረሻ አሁንም ተመልሶ ወደ ዲያራ እናት ጋር ሲሄድ ሁሉንም ነገር በስራው ተስማምቶ ጨረሰ። መጨረሻ ላይ ሆነ ጫካ ቦታ ሄዶ ቆመና ከኋላ እንደገና ማን ይመጣላችኋል? ያፌት መጣ። ያፌትም ደግሞ ስራ ከታሪኩ ጋር እያወራ ነበር፣ እና ሴቶቹ አላስቸገሯችሁም አይደለ? ያሳድሱ የተቀጠረው ሰው ምናምን እያሉ ሲያወሩ ናታንም ጀርባውን አዙሮ ማዳመጥ ጀመረ። እዛ የተቀጣጠረው ሰው ከያፌት ጋር መሆኑን ያፌት አላወቀም። የምትጠብቀው እኔን ይመስለኛል ብሎ ሲል ናታን ይሄ ድምፅ የማን ነው ብሎ አለ ያፌት ከዛ ናታንም ዘወር ሲል ፊት ለፊት ተገጣጠሙ። ማለት ነው ውዴ ቻናሌ ቤተሰቦች፣ ያፌትና ናታን እዛ የተገጣጠሙት ስለምን ጉዳይ ሊወራረዱ ነው? ኤፍራታ እንግዲህ ናታንና ያፌትን የዲኤንኤ ምርመራ ለማድረግ እየተሯሯጠች ነው። እሱ ግን ስትወጣ ስትገባ ፈጽሞ ነፃነት አልሰጣትም። በስተ መጨረሻ ኤፉዬ ያፌት እያንዳንዱ ያደረጋትን ነገር ወደ ኋላ በትዝታ ሄደችና ሲያንቃትም ሲመታትም አስገድዶ ከታች ቤት ወደ ላይ ሲወስዳትም እንደዚህ በቃ ተጽዕኖ ያደረገባትን ነገር ወደ ኋላ እያስታወሰች መጣች። የናታንንም ስልክ የናታንንም ፎቶ ፊት ለፊት እያየች ፍዝዝ ብላ እንግዲህ ናታን ጋር በፍቅር ጊዜ ሲኖሩ የፍላጎቷን አድርጎ በምትፈልገው አይነት ነበር የያዛት። ያፌት ጋር ስትመጣ ግን እሷን አሰቅቆ ከማነቅ እና ከመደብደብ ውጭ ሌላ ምንም ፍቅር ያደረገው ነገር የለም። እኔ ኮ የሚገርምኝ የልቡን ታደረገ በኋላ ካነቃት በኋላ እሷን ታሰቃያት በኋላ ይቅርታ ንግስቴ፣ እኔ እኮ ስበሳጭና ስናደድ የማደርገውን አላውቅም እያለ አላት። እሷም ይቅርታውን ተቀብላ እሱም ወደ ስራ ሄደ ማለት ነው። እንግዲህ መጨረሻ ላይ እያላት ዛሬ ከአዲስ እንግዳ ጋር ነው የምገናኘው፣ ይሄ ነገር ተሳክቶልኝ በሰላም ውለህ ግባ አትይኝም ወይ ብሎ አላት። ለካ ከናታን ጋር ድራማውን ሊጀምር አስቦ ነው ማለት ነው። ውድ የህያቤ ቤተሰቦች፣ የሀረግ ድራማ ይህንን ይመስላል ማለት ነው። እንግዲህ በቀጣይ ፓርት ምን እንጠብቅ? ናታንና ኤፉዬ አንድ ላይ የሚሆኑበት፣ የያፌት ወንጀል እያንዳንዱ የሚጋለጥበት፣ ሉሊት የስራዋንም የምታገኝበት፣ ጽዮንና ቢኒ የሚፋቀሩበት፣ ቤዛና አዲሱ ፍቅረኛውም የሚፋቀሩበት ፓርት ይሆናል ብዬ እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን